እድሜ ላነቻ እንደዚህ አይነት ነገር ሴራ የምትሰራው እኮ ተንከፊቶ እሷ ናት፣ ገባሽ። የምትቀያይረው ም ስ እንደፈለገች የምታዘው የምታዘው። እንግዲህ ቤተሰብ ይታያችሁ፣ የአብርሃም ሾኳክነት፣ የአብርሃም ውሸትነት፣ ውሸታም እንደሆነ አብርሃም አሁን ዛሬ እንግዲህ ፎቶ ለቀዋል፣ አይታችኋል ምን አይነት ውሸታም እንደሆነ ማለት ነው። ከሄርሜላ የማይላቀቅ በክት የሆነ ሰውዬ ማለት ነው። አውቆ ለማስመሰል ሩታ መጥፎ ነች እንድትባል ለምኗት ለምኗት፣ እምቢ አለ እምቢ አለችው እንዲባል ነው እሱ ይሄን ነገር እየተጫወተ ያለው መጀመሪያ ከሄርሜላ ጋ ያለውን ነገር ማቆም ሲገባው። እንግዲህ ቤተሰብ ይሄን ቪዲዮ በእናታችሁ በደንብ አድርጋችሁ ላይክ ላይክ ላይክ አድርጉ። በጣም የሚገርም ነገር ደውዬ አሰማቸዋለሁ። አብርሃም መጥቷል። አዲስ አበባ ነው ያለው መጥተዋል። እንግዲህ ሁሉንም ጉድ እናንተ ሰምታችሁ እግዚአብሔርን ነው የምላችሁ ፍረዱ። በቃ ምን እየሰሩ እንደሆነ እነዚህ ባለየዎች ማለት ነው፣ ምን እየሰሩ እንደሆነ እናንተ ጉዱን ትፈርዳላችሁ። እኔ እኮ ለምንድን ነው የሚያስመስለው? ለምን ያስመስላል ነው የምለው። በቃ ማስመስሉን ለምን አስፈለገ? አብርሃም እግዚአብሔርን ነው የምለው። ማስመስሉን ለምን ያስፈልጋል? ይኸው ስሙ። ጉድ ጉድ ስሙ። ይሄን ጉድ ሰምታችሁ እናንተ ፍረዱ። እኔ ምንም የምናገረው ነገር የለም እውነት ስሙ። እንትን እንዳይልብኝ። ሄላው ሰላም፣ እህት፣ እንዴት ነሽ? አለን አለን። እንግዲህ ሩታንም አብርሃምንም ታውቂያቸዋለሽ። የአንቺ ስልክ ከሆነ ሰው ነው የወሰድኩት ከይቅርታ ጋራ አንዳንድ ጥያቄዎች ልጠይቅ ነው። እሺ ካልሽ ልጠይቅሽ፣ አይ አይሆንም ደግሞ ካልሽ ችግር የለውም። ከይቅርታ ጋር ማለት ነው። ችግር የለውም፣ እተባበርሻለሁ። ስለምን ነበር? ያው ስለ አብርሃም እና ስለ ሩታ በደንብ አድርገሽ ታውቂያለሽ አይደለ? ያው ሁሉን ነገር ታውቂያለሽ። አውቃለሁ። ምን ታደርገዋለሽ? ሄር ሜዳ ተብዬዋ የሆነች ማትረባ በእሷ ላይ ሴራ የሚሰሩት ሴራ በጣም ነው የሚያስጠላው። በሩታ ላይ የሚያደርጉት ነገር በጣም ነው የሚያስጠላው። በጣም ነው የሚደብረው። ለምን እንደዚህ እንደሚያደርግ ደግሞ እኔ አላውቅም። እሱ እሱ ራሱ ተያይዞ ተነጋግሮ ነው የመጡት እና መጥተዋል። ዛሬ አዲስ አበባ ነው ያሉት አይደለ? አዲስ አበባ ነው ያሉት አዎ። እንግዲህ ትላንትና አይተሻል። አብርሃም ሩታን አብረን እንሆን እስከምትወልድ ድረስ አለ። እንግዲህ ደግሞ ዛሬ አይተሻል፣ ፎቶ ለቀዋል ምን አይነት ማስመሰል እንደሆነ አልገባኝ። ይሄ ምንድን ነው የምትይው አንቺ? ነው አስመሳይ ነው አስመሳይ። በቀልሽ እያስመሰለ ከዚህም ከዛም ይሆናል፣ አንዴ ከሷ ጋር አንዴ ከዚህ ጋር። ለምን ያስመስላል ይሄ? እኮ ለሩታ በጣም በራር የሚያሳዝን ነገር እያደረገ ነው ያለው፣ ግን እግዚአብሔር ይጠብቃት ሩታን። ምንም አይነት ኮንፊደንስ እንዳይኖራት እያደረገ ነው፣ ግን እሷ በጣም ጎበዝ ደግና ሴት ናት። ማናቸው ይህቺ ሄርሜላ የምትባላዋት ተንከሲስ

በጣም ያሳዝናል። እንግዲህ ቤቱ ውስጥ አብሮን ያሉ ማለት ነው ወይስ እንዴት ነው ነገሩ? አሉ አብሮን ያሉት፣ አብሮን ያሉት አሁን እኔ በጣም ደብሮኛል። ሩታ ሩታን ጥለዋት ነው የመጡት እንግዲህ። እሱ ጥለዋት እንግዲህ ከእሷ ጋር መጥቷል። አሁን እሷ ነች፣ ሄድሜላ ነች እንግዲህ፣ አይነት ነገር ሴራ የምትሰራ እኮ ተንከፊቶ እሷ ናት። ገባሽ ምትቀያይረውም እንደፈለገች የምታዘው የምታዘረው እሷ ነች። ሌላ ነገር ምን አለ? እሱ ደግሞ ታዛዥ የሆነ የማይረባ ግላት ግላንፎ በጣም ያሳዝናል። እግዚአብሔርን ነው ምልሽ ሁላችንም ያናደደ ነገር ነው አብርሃም እየሰራ ያለው እንግዲህ ሁሉ ነገር ሴራ ይመስለኛል። እሷም ያው ያን ሰዓት ከሰጠችው በኋላ ነው አብርሃም እንደ ጅል መጃጃል የጀመረው ማለት ነው። የሆነ ማይረባ ማይረባ ነው፣ ምንም የወንድ አይነት እንትን የለውም ማለት የወንድ ወኔ እንኳን የለውም። ለጦርነት በዞረበት መዞር እንዴት የራሱ የሆነ ነገር እኮ ሊኖረው ይገባል። እሱ ግን በተባለበት እሷ ናት። እሱ ማዛች የቤት አባውራ እኮ ማለት እኮ በወንድ ነው የሚያምረው ሁሉም ነገር። እሷ ደግሞ ተሽከክረዋለች። አሁን የሩታ ቤት ውስጥ ነው ያሉት ማለት ነው። አሁን እኮ ሩታ እሷ ሩታ ቤቱ የሩታ ነው። ሁሉ ነገር የሩታ ነው። አልጋው የሩታ ነው። እንግዲህ የሩታ ቤት ነው እሷ አሁን የገባችው። ዛሬ እንግዲህ አብረው ማለት ነው። እና ኢኮኖ ደሚያና ብሎ ይሄ እኮ ነው የሚያናድርሽ ነገር እኮ ይሄ ነው። ለምንድን ነው መሆን ያለበትን መሆን እንዴት እንዴት ይደረጋል? እንደዚህ የጋለመት ጋለሞታ ቤት እኮ ነው ባደረገው የባለትዳር ቤት አደለም። ይ እሷ ጋለሞታ ነች። ዘላት መታ የሰው ቤት ይታልጋ ላይ እንዴ በጣም ሽም ነው ረ ሽም ነው። ይደብራል፣ ይደብራል። ሁላችንም ያሳዘነ ነገር ነው። ይሄ በጣም ያሳዘነ ነገር ነው። አብርሃም ምን እየሰራ እንደሆነ ራሱን ሊያቀ- አልቻለም አይምሮ ቤተሰቦቿም ታውቂያለሽ። አንቺ ብዙ ነገር ክ ስለነሱ ታውቂያለሽ አይደለ እንግዲህ። በሱ ሰበብ ቤተሰቦቹም እየተሰደቡ እንደሆነ እየሰማን ነው ሁላችንም። ቀላል ያሰድባል ቤተሰቡ እንዴ፣ የማይደረግ ነው። ባህሉም አይፈቅድም፣ ህጉም አይፈቅድም። በጣም ይደብራል። ጋጠወጥነት ነው ከትሾት፣ እንዝላልነት፣ ቤተሰብ ማሰደብ እንደዛ ነው። እንዝላልነት ማለት ቤተሰብ ማሰደብ አመጣቱን ባሌ ያሳደገው መባል ራሱ እኮ አለ እንዴ? ያተቀጣ መባል አለ እንዴ? ምን ማለት ነው? እንደዚህ አይነት ነገር በጣም ሼም ነው። ነፍሰ ጡር ሚስት እያለችው ረ ረ ረ ረ የሚገርምን የሚገርም ነገር ነው። የእሱ ደግሞ የተለየ ነው። እሺ ለማንኛውም እህቴ ያመሰግናለው፣ ፈቅደሽ እሺ ስላልሽኝ ያመሰግናለ ኔ ቴንኪ ሶ ማች ተቃጠልን፣ ተቃጠልን፣ ተቃጠልን፣ ተቃጠልን። ዘንድሮ ተቃጥላል። ቤተሰብ ምንም ልናደርግ አንችልም። ለምን እንግዲህ የቤተሰብ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እግዚአብሔር ጥሩ ነገር ያሰማን ነው የሚለው እንግዲህ። ሰምታችሁ ሁሉ ነገር በሰው ቤት፣ በሰው አልጋ፣ በሰው ትዳር፣ በሰው ቢጃማ፣ በሰው ልብስ፣ በቃ የሰው ቤት ውስጥ ገብቶ እንደዚህ መሆኑ በጣም ያሳፍራል። ለማንኛውም ደራው አሉልኝ፣ ቻው።